የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ አሁን ከመቼውም ጊዜ በበለጠም ይህንን ጦርነት የማስቆም እድል አለ ሲሉ ተናግረዋል። ዜሌንስኪ ለመጀመሪያ ጊዜ በአየርላንድ ባደረጉት ይፋዊ ጉብኝት ላይ ሲናገሩ አንዳንድ ነገሮች አሁንም ቢሆን ይቀራቸዋል፣ ስለዚህ መዘጋጀት አለባቸው ነው ያሉት። ነገር ግን አሜሪካ ጦርነቱን ለማስቆም እጅግ ከባድ የሆኑ እርምጃዎችን እየወሰደች ነው። የፕሬዚዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮፍ በአሜሪካ በተደገፈው እቅድ ላይ ለመወያየት ሞስኮ የገቡት ትናንት ነበር። ነገር ግን ፑቲን ሩሲያ በጦር ሜዳ እያሸነፈች እንደሆነ በማመን ለመስማማት ብዙም ፍላጎት አላሳዩም ሲሉም የሩሲያ አርታኢ ስቲቭ ሮዘንበርግ ጽፈዋል። የዩክሬን ጦር በሀገሪቱ ምስራቃዊ ክፍል በምትገኘው ከተማ ፖክሮቭስክ ውጊያ በማካሄድ ላይ ነው። በእርግጥ የአሜሪካው ልዩ ልዑክ በሁለቱ ሀገራት መካከል የሚካሄደውን ጦርነት ስለማስቆም በሞስኮ ተገኝተው ከፕሬዝዳንት ቭላድሚር ፑቲን ጋር እየተነጋገሩ ቢሆንም ጦርነቱ አልቆመም። ትናንትም ቀጥሎ የሩሲያ ኃይሎች የዩክሬንን አንድ ከተማ ፖክሮቭስክ ተቆጣጥረናል ብለዋል። ይሁንና የዩክሬን ጦር ይህንን አስተባብሏል። በምስራቃዊቷ ከተማ ፖክሮቭስክ ውጊያ በማካሄድ ላይ ነን ነው ያለው። ከሩሲያ ለቢቢሲ የሚዘግበው ስቲቭ ሮዘንበርግ

ፕሬዚዳንት ቮሎዲሚር ዜሌንስኪ በቅርብ ቀናት ውስጥ ከተናገሩት መካከል አስቸጋሪ ጉዳዮች አሁንም መፈታት አለባቸው ከሚለው ቃል በመነሳት በዝርዝር የስምምነት ነጥቦች ውስጥ ከፍተኛ ደረጃ ላይ የሚገኘው የግዛት ይገባኛል ጉዳይ ሊሆን ይችላል ብሏል። እስከዚህ ጊዜ ድረስ ዩክሬን አሁንም የምትቆጣጠራቸውን የዶንባስ ክፍሎች እንድትሰጣት ሩሲያ ትፈልጋለች። ሩሲያ በአራት ዓመታቱ ጦርነት ልትይዛት ያልቻለችውን ይህችን መሬት ኪየቭ አሳልፋን እንድትሰጣት ትፈልጋለች። ይሁንና የዩክሬን መንግስት ይህንን ይቀበላል ተብሎ አይገመትም። እንደሚባለው ከሆነም አሁን በፕሬዚዳንት ዶናልድ ትራምፕ ተረቆ የቀረበላቸውን የስምምነት ሰነድ ፕሬዚዳንት ቭላድሚር ፑቲንም ቢሆኑ ለመቀበል በማቅማማት ላይ ናቸው የሚል ትንታኔም ነው የወጣው። ከሞስኮ ለኪየቭ የተላለፈው መልእክት ከባድ ነበር። አሁን ስምምነት ላይ መድረስ አልያም ደግሞ ወደ ተጨማሪና አስከፊ ጦርነት መግባትና ለከፋ ድምዳሜ መዳረግ የሚለው አማራጭ ከፊት ለፊት ተደቅኗል። ነገር ግን ስምምነት ላይ መድረስ ይቻል ይሆን ሲል ይጠይቃል የቢቢሲው ሮዘንበርግ። ባለፉት ጥቂት ቀናት ጦርነቱን ለማስቆም ያተኮረ ከፍተኛ የዲፕሎማሲ ጥረት ታይቷል። አሜሪካ የመጀመሪያውን ባለ 28 ነጥብ የሰላም እቅድ ለዩክሬን ካስረከበች በኋላ በስፋት ለሞስኮ እንደሚጠቅም ተደርጎ የሚታየው በጄኔቫና በፍሎሪዳ የአሜሪካ ዩክሬን ውይይቶች ተካሂደዋል። ልዩ ልዑክ ስቲቭ ዊትኮፍና አብረዋቸው የተጓዙት ጃሬድ ኩሽነር የተሻሻለውን እቅድ ለቭላዲሚር ፑቲን ለማቅረብ ትናንት ማክሰኞ ሞስኮ ገብተዋል። እነዚህ ማሻሻያዎች እስካሁን ይፋ አልተደረጉም። በስምምነት ሰነዱ ምን ምን ጉዳዮች ላይ ማሻሻያዎች እንደተደረጉ ግን ይህ ዘገባ እስከተጠናቀረበት ድረስ ይፋ አልተደረገም። ስቲቭ ዊትኮፍ በሞስኮ እያደረጉት ያለው ጉብኝት ወደ ዲፕሎማሲ ጭጋግ አሊያም ወደ ዲፕሎማሲያዊ እመርታ ወይም ደግሞ ቢያንስ ወደ አንድ እንቅስቃሴ የሚወስድ ምልክት ነው ሲል ሞስኮቭስኪ ኮምሶሞሌትስ የተሰኘ ጦማር በድረ ገጹ ላይ አስፍሯል። ለሰላም ዕድል አለ፣ ነገር ግን ደግሞ እንቅፋቶች አሁንም አሉ ያሉት ወደ አየርላንድ ደብሊን የተጓዙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪና የአየርላንድ ታኦይዝች ማለትም የአየርላንዱ ጠቅላይ ሚኒስትር ሚካኤል ማርቲን ትናንት በጋራ ጋዜጣዊ መግለጫ ሰጥተው ነበር። የአይርላንዱ ጠቅላይ ሚኒስትር ማይክል ማርቲን ፑቲንን ከዓለም አቀፍ ሕጎች አንጻር ለመተቸት ሞክረዋል። የአይርላንዱ ጠቅላይ ሚኒስትር እንደውም ቃል በቃል ያሉት የሩሲያው ፕሬዝዳንት እንዲሳካላቸው በፍጹም ልንፈቅድ አይገባም ነው ያሉት። ከዚሁ ጋር ተያይዞም ዩክሬንን ለመደገፍ የ125 ሚሊዮን ፓውንድ የገንዘብ ድጋፍ ስምምነትን ለመፈራረም ቃል ገብተዋል። በደብሊኑ ጋዜጣዊ መግለጫ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ በፈንታቸው ሲናገሩ ይህንን ጦርነት በእርግጥ የማስቆም ዕድል እንዳለ የተስፋ ጭላንጭል እየታየ ነው፣ ነገር ግን አሁንም ሊስተካከሉ የሚገባቸው አንዳንድ ጉዳዮች አሉ ሲሉ ነው ያስረዱት። የዩክሬኑ ፕሬዚዳንት በተጨማሪም ከአይርላንድ አንዱ ጠቅላይ ሚኒስትር ጋር በነበራቸው ውይይት አየርላንድ በእቀባ የያዘቻቸውን የሩሲያ ንብረቶችና ሀብቶች ዩክሬን እንድትጠቀምበት ጥያቄ ማቅረባቸውን የተናገሩት፣ ትናንት በተካሄደው የአሜሪካና የሩሲያ ውይይት ላይ ዘሌንስኪ ስብሰባው ሲጠናቀቅ አሜሪካ ሪፖርት እንደምታደርግላት ዩክሬን እንደምትጠብቅ ዘሌንስኪ ተናግረዋል። በዚህ ላይ በመመስረትም ለሰላም እድገት ወደፊት የሚወሰዱ እርምጃዎች ላይ ውሳኔያችንን ለዓለም እናሳውቃለን ያሉት ዘሌንስኪ ከትናንት በስቲያ ከአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ጋር እንደተነጋገሩ በማስታወስ ለሰላም ስምምነቱ አሁንም ሙሉ በር እንዳልተዘጋ ጠቁመዋል። ይህ በእንዲህ እንዳለ የሩሲያው ፕሬዚዳንት ቭላዲሚር ፑቲን አውሮፓውያን የዩክሬን ጦርነት እንዲቆም ያቀረቧቸው ጥያቄዎች ተቀባይነት የላቸውም ብለዋል። በሞስኮ ባደረጉት ንግግር ፕሬዚዳንት ቭላዲሚር ፑቲን ቃል በቃል እንዳሉት ከአውሮፓ ጋር አንዋጋም ነገር ግን አውሮፓ ከእኛ ጋር መዋጋት ከፈለገች አሁን ዝግጁ ነን ብለዋል። ፑቲን ትናንት ከሰዓት በኋላ የአሜሪካን ልዑክ ስቲቭ ዊትኮፍን በመርሃ ግብሮ የሰላም እቅድ ላይ ለማወያየትና ለመነጋገር እቅድ የነበረ ቢሆንም ይህ ዘገባ እስከተጠናቀረበት ሰዓት ድረስ ግን መነጋገራቸው እርግጠኛ አልሆነም ሲል ቢቢሲ ድጋሚ ዘግቧል።